ኢትዮጵያውያንን ከተማሪ እስከ የህክምና ባለሙያዎች ለሱስ የዳረገውን ክብል በኢትዮጵያ ከህክምና ዓላማ ውጪ ትራማዶል የተሰኘውን መድኃኒት የሚጠቀሙ የወጣቶች ቁጥር ከዕለት ወደ ዕለት እየጨመረ መምጣቱን የኢትዮጵያ ምግብና መድኃኒት ባለሥልጣን አስታውቋል። ወጣቱ ትውልድ በአሁኑ ጊዜ አላግባብ እየተጠቀመባቸው ከሚገኙ መድኃኒቶች ውስጥ ትራማዶል አንዱ ሲሆን በተለይ የመድኃኒት ችርቻሮ ተቋማት በስፋት በሚገኙባቸው በከተሞች አካባቢ ችግሩ ጎልቶ የሚታይ ሲሆን ይህም ጉዳይ በወቅቱ ስላልተቀጨ አሳሳቢ ወደሚባል ደረጃ ተሸጋግሯል። ብዙ ወላጆች የልጆቻቸው ባህሪ ለመለወጡ ምክንያት ይህንን እንክብል ስለመኖሩ እናም ልጆቻቸው የሱስ ተገዢ ስለመሆናቸው ግንዛቤው አለመኖራቸውን ተስተውሏል። ለምሳሌ ትክክለኛ ስሟን በመቀየር ሃና በሚል ቢቢሲ ያናገራት ወጣት እንዲህ ትላለች። አንድ ሰሞን ትራማዶል የተሰኘውን መድኃኒት መጠቀም ጀምራ እንደነበርም ትናገራለች። እናቷ መቀለ ከተማ የመድኃኒት መሸጫ ፋርማሲ አላቸው። ለመጀመሪያ ጊዜ ትራማዶልን የወሰደችው እንደው ህመሟን ቀለል እንዲያደርግላት በማሰብ እንጂ የጎንዮሽ ስሜቱን በማሰብ አልነበረም። መጀመሪያ ሳላውቅ ነበር የዋጥኩት። ከፍተኛ ራስ ምታት አሞኝ ለእሱ ማስታገሻ እንዲሆነ ነበር የወሰድኩት ትላለች። ነገር ግን ከጥቂት ደቂቃ በኋላ ስሜቷ ይቀያየር ጀመር። ምንጩን የማታውቀው የደስታ ስሜት ይወራት ያዘ። ከትንሽ ደቂቃ በኋላ የማላውቀው አይነት ደስታ እየተሰማ ይመጣ ግራ ተጋባው። ምን ሆኜ ነው? ቤትስ ምን እየጠበቀኝ ነው? ደሞዝ ሊገባ ነው ምንድን ነው? ብቻ ደስታው ከየት የመጣ እንደሆነ ሊገባኝ አልቻለም ሐናን ይህ የደስታ ስሜት ከየት እንደመጣ ማሰላሰል ያዘች ዕድሜ ለቴክኖሎጂ ጎግል ወደ ተሰኘ የመረጃ ቋት አመራች ይህኔ ነው መጣሁ ሳይል የመጣው የደስታ ስሜት የትራማዶል ውጤት እንደሆነ የተረዳችው መድኃኒቱ በሁለት እንደሚከፈል ትናገራለች የጀርመን ምርትና የሀገር ውስጥ በሚል ልክ ይሁን አይሁን ባላውቅም የጀርመን ብለን የምንገዛው የበለጠ የከፍታ ስሜት ውስጥ ይከታል ብለን ነበር። ካለምንም ምክንያት በጣም ደስተኛ ያደርጋል የምትለው ሀና ይህንን እንክብል ለሁለተኛ ጊዜ መሞከር ፈለገች። የፈለገችውንም አደረገች። ለሁለተኛ ጊዜ ገዝቼ ሞከርኩት። ከዚያ በኋላ ግን እናቴ ፋርማሲ ስላላት መውሰድ ስፈልግ ከዚያ ነበር የምወስደው። ቀስ እያለ ከባድ እንደሆነ እየገባ ይመጣ ሃና መድኃኒቱ ወደ ሱስ ከመቀየሩ በፊት ራሷን ከትራማዶል አራቀች። ደስተኛ መሆን ማንንም ሰው የሚፈልገው ስሜት ነው፣ ግን እውነተኛ አይደለም። መድኃኒቱ ከሰውነት ስርዓት በወጣ በደቂቃ ውስጥ ያው ተመሳሳይ ነው። በጣም ሱስ ያስይዛል። ፈጣሪ ይመስገን እኔ እዚህ ደረጃ ላይ አልደረስኩም። የተወሰነ ከወሰድኩ በኋላ ምን እያረግኩ እንደሆነ ስለገባኝና በቀላሉም እያገኘሁት ስለነበር በጣም አስፈራኝና ተውኩት ትላለች። ትራማዶል ምንድን ነው? በፈረንጆቹ 2017 እንግሊዛዊቷ ላውራ ፕላመር 300 ፍሬ ትራማዶል ወደ ግብፅ ይዛ ስትገባ በመያዟ በካይሮ መንግስት የ3 ዓመት እስር ተፈረደባት። የግለሰቧ ከርቸሌ መውረድ በርካታ እንግሊዛውያንን ቢያስደነግጥም ጉዳዩ በግብፅ ያለው የሚሊዮኖች ችግር የሆነው የትራማዶል ሱስ እንዲጋለጥ ምክንያት ሆኗል። በርካታ ወጣቶች ከሱስ አስያዥ ኦፒዮድ መድኃኒት ተርታ የሚመደበውን ትራማዶል የተሰኘውን እንክብል በተለያየ ምክንያት መውሰድ ይጀምራሉ። ትራማዶል የተሰኘውን ክኒን የሚወጡ ሰዎች ሁሉም ነገር ማድረግ የምትችል ያል ይሰማል ይላሉ። ሁሉንም ነገር ያስረሳኛል በሚል ስሜት አንድ ፍሬ ብለው ጀምረው ወደ ሁለት አልፎም ወደ ሶስትና አራት ፍሬ ያመራሉ። ይሄኔ ነው የሱስን ዓለም እንደ ተቀላቀሉ የሚገባቸው፣ ለመውጣትም የሚቸግራቸው። ሀና እኔ እንኳን ከአንድ ፍሬ በላይ ወስጄ ባለ አቅም፣ ሌሎች የማውቋቸው ሰዎች ግን መጠኑን እየጨመሩ ይሄዳሉ ስትል የታዘበችውን ትናገራለች። ትራማዶል ዋጋው ኪስ የማይጎዳና መካከለኛ ሕመም ለማስታገስ ጥቅም ላይ የሚውል መድኃኒት ቢሆንም ልክ እንደ ሌላው የኦፒዮድ ቤተሰቦች ተጠቃሚዎችን ሱስ ላይ የሚጥል ነው። በኢትዮጵያ ብቸኛው የአይምሮ ስፔሻላይዝድ ሆስፒታል የሚሰሩት ዶክተር ዮናስ ላቀው ትራማዶል ሱስ አምጪ ከሚባሉ የመድኃኒት አይነቶች አንዱ መሆኑን ይናገራሉ። እነዚህ መድኃኒቶች የሚያስከትሉት ሱስ ከባድ ነው። ከሌሎች የኦፒዮድ መድኃኒቶች አንጻር ስናየው ትራማዶል ጠንካራ የሚባል አይደለም የሚሉት ባለሙያው እነዚህን ክብሎች የማነቃቃት ስሜት ስላላቸው አንዳንድ ሰዎች ለዚህ ሲሉ እንደሚወስዷቸው ይናገራሉ። ለምሳሌ ሞርፊን በጽኑ ሕክምና ክፍል ውስጥ በማንኛውም ሆስፒታል በቀላሉ የሚገኝ እንዳልሆነ የሚናገሩት ዶክተር ዮናስ ከዚህ አነስ ያለው ፒቲዲን የተሰኘው መድኃኒት በአብዛኛው በጤና ባለሙያዎች ዘንድ የሚዘወተር እንደሆነ ይገልጻሉ። በእነዚህ መድኃኒቶች ተርታ መጨረሻ ላይ የሚገኘው ትራማዶል ከሌሎቹ ሲነጻጸር የሚያስከትለው ጉዳትና ሱስ የማስያዝ አቅሙ ዝቅተኛ ነው ይላሉ። እንደዚያም ሆኖ ግን ሱስ የመሆን እድል አለው። ወጣቶች በተለያየ ምክንያት ሲወስዱት ይታያል። ፋሽንም ሆኗል። ለመነቃቃት በማለት ወጣቶች ሲወስዱት እንሰማለን። ኦፒዮድ ምንድን ነው? ኦፒዮድ ከኮካይን ጀምሮ ሄሮይን እስከተባለው ህገወጥ እጽ ድረስ ያሉ መድኃኒቶችን የሚያካትት ነው። እነዚህ በሐኪም የሚታዘዙ ኦፒዮዶች በዋናነት ለህመም ማስታገሻነት ያገለግላሉ። እነዚህ መድኃኒቶች ሲወሰዱ በአእምሯችን ውስጥ ካሉ የኦፒዮድ ተቀባይ ሴሎች ጋር በመተሳሰር ህመም እንዲሰማን የሚያደርገውን ስሜት በመዝጋት የደስታን ስሜት ከፍ ያደርጋሉ። በጣም ጠንካራና በሐኪም ትእዛዝ ብቻ ከሚገኙ የኦፒዮድ አይነቶች መካከል ሞርፊን እንደሚገኙበት ዶክተር ዮናስ ያስረዳሉ። ኦፒዮዶች ከቀላል እስከ ከባድ ህመም ለማስታገስ ጥቅም ላይ ይውላሉ። እንደ አስፕሪን፣ ቡፕሮፊን እና ፓራስታሞል ያሉ የህመም ማስታገሻዎችን ለተወሰነ ጊዜ ህመም ብቻ እንዲወሰዱ ይመከራል። ትራማዶልና ሌሎች የኦፒዮድ መድኃኒቶች ስቃይ ወደ ህመምን ያስታግሳሉ። ነገር ግን የጎንዮሽ ጉዳት አላቸው። ከነዚህም መካከል አንዱ ሱስ ነው። እነዚህ መድኃኒቶች አንዳንድ ሰዎች ላይ በእንግሊዝኛ ዩፎሪያ የሚባለው ደስታ የሚያጎናጽፍ ስሜት ይፈጥርባቸዋል። ሱሰኛ የህክምና ባለሙያዎች ዶክተር ዮናስ ላቀው ለህትመት ካበቋቸው መጻሕፍት መካከል አንደኛው የሆነው የአማኑኤል ሆስፒታል ታሪኮች 12 አጫጭር ታሪኮችን አዝሏል። ዶክተሩ በዚህ ስራቸው አንድ ልብ ወለዳዊ የህክምና ባለሙያ በመርፌ የሚወሰድ የህክምና የህመም ማስታገሻ ሱሰኛ ሆኖ ህይወቱ ሲመሰቃቀል ያስነብባሉ። የህክምና ባለሙያው በብዛት የሚወስዱት የህመም ማስታገሻ ፔቲድን የተሰኘው እንደሆነ የሚናገሩት ዶክተር ዮናስ ይህ መድኃኒት ከፍተኛ ቁጥጥር የሚደረግበት እንደሆነም ያስረዳሉ። የትራማዶል ልዋጭ የሆነው ፔቲድን ጠንካራና ህመም የማስታገስ አቅሙ ከፍ ያለ እንደሆነም ይናገራሉ። ይህ መድኃኒት ሲወሰድ አንዳንድ ሰዎች ላይ የሚፈጥረው የደስታ ስሜት ከፍ ያለ ስለሚሆን ሱስ የመሆን እድሉ ከፍ ያለ ነው። ዋጋው ውድና በጣም ከፍተኛ ቁጥጥር የሚደረግበት ስለሆነ ወጣቶች በቀላሉ ሊያገኙት አይችሉም። አእምሮ ውስጥ ለውጦች ስለሚከሰቱ ማንኛውም ደስታ የሚያመጣ ነገር ሱስ የመሆን አቅም እንዳለው የሚናገሩት ባለሙያው ከተወሰነ ጊዜ በኋላ ግን ደስታው ቀርቶ ሰውነታችን ለመንቀሳቀስ የለመደውን ነገር መጠየቅ ይጀምራል። ደስታው ከተወሰነ ጊዜ በኋላ ይቆማል። ይህኔ ሰዎች የዊዝድሮዋል ምልክት ያሳያሉ። ለምሳሌ ትራማዶል የለመዱ ሰዎች ይህን መድኃኒት ካልወሰዱ ደስታ ይርቃቸዋል። ምቾት የሚነሳ አካላዊ ለውጥ ያሳያሉ። ላብ፣ ብስጭት፣ ጭንቀት ወይም መከፋት ይታይባቸዋል። ስነ ልቦናዊ ለውጦችም ያመጣሉ። ስሙ እንዳይጠቀስ የጠየቀ አንድ በመንግስት ጤና ጣቢያ የሚሰራ የፋርማሲ ባለሙያ የህክምና ባለሙያዎች ትራማዶልና ሌሎች መሰል መድኃኒቶች መጠቀማቸው የአደባባይ ሚስጥር ነው ይላል። የህክምና ትምህርት ጀምራ እንደነበር የምትናገረው ሀናም እንዲሁ ዶክተሮችና ነርሶች ካለባቸው ጫና አንጻር ትራማዶልና ሌሎች የኦፒዮድ መድኃኒቶችን እንደሚወስዱ አውቃለሁ ትላለች። አብዛኞቹ የአፍሪካ ሀገራት ትራማዶልን ያለ ሐኪም ትእዛዝ እንደሚሰጡ የተባበሩት መንግስታት የመድኃኒት ቁጥጥር ቢሮ ጥናት ያሳያል። ይህ ትራማዶል የተሰኘው የህመም ማስታገሻ በብዛት ወደ አፍሪካ የሚገባው ከእስያ ሀገራት ነው። ማሊ፣ ቤኒን፣ ግብፅ እና ሞሮኮ ይህ ሱስ የሚያስይዝ መድኃኒት ከእስያ በብዛት የገባባቸው የአፍሪካ ሀገራት ናቸው። ምንም እንኳን ለህመም ማስታገሻ የሚሆኑ የኦፒዮድ መድኃኒቶች አፍሪካ ውስጥ ብዙም ባይገኙም ትራማዶል ግን ከቅርብ ጊዜያት ወዲህ እየጎረፈ ይገኛል። ወጣቱ የፋርማሲ ባለሙያ አሁን አገልግሎት የሚሰጥበት የመንግስት ጤና ጣቢያ ከተቀጠረ ከአንድ ዓመት በላይ እንደሆነው እና በዚህ ጊዜ በርካታ ወጣቶች የትራማዶል ሱሰኛ ሆነው እንደተመለከተ ይናገራል። የፋርማሲ ባለሙያው አክሎ እንደሚናገረው ወጣቶቹ ይህንን መድኃኒት ከሌሎች ሱስ አምጪ ዕጾች ጫትና አልኮል ጋር አብረው እንደሚጠቀሙት አስተውሏል። መድኃኒት ብዙም ውድ አይደለም የሚለው ወጣቱ የፋርማሲ ባለሙያው እሱ በሚያገለግልበት ጤና ጣቢያ 10 ፍሬ የሚይዘው እሽግ 12 ብር ከ50 ሳንቲም ነው የሚሸጠው። በቀን ሁለት ጊዜ ነው የሚፈቀደው። አንዷ ፍሬ 50 ሚሊ ግራም ናት። በአንድ ጊዜ 100 ሚሊ ግራም መውሰድ ይቻላል። ነገር ግን ከ200 ሚሊ ግራም በላይ በቀን አይፈቀድም። አንዳንድ ሰዎች እስከ አራት ፍሬ በአንድ ጊዜ ይወስዳሉ። አንዱን እሽግ በአንድ ቀን ሊጨርሱትም ይችላሉ። ኢትዮጵያ ውስጥ ይህ መድኃኒት በተለይ በታዳጊዎች ዘንድ ሱስ እየሆነ መምጣቱ አሳስቦኛል ያለው የምግብና መድኃኒት ቁጥጥር ባለስልጣን አዲስ መመሪያ አውጥቷል። የባለስልጣኑ የምርት ደህንነት ዳይሬክተር አስናቀች አለሙ መስሪያ ቤታቸው ጥናት ከሰራ በኋላ ጠበቅ ያለ መመሪያ ማውጣቱን ነው ለቢቢሲ ተናገሩት። ትራማዶል ያለ አግባብ ጥቅም ላይ እየዋለ እንዳለ ጥናታቸው አሳይቷል ዳይሬክተሯ ባለስልጣን መስሪያ ቤቱ ይህ ትራማዶል የተሰኘ መድኃኒት ያለማዘዣ ከሚሸጡ መድኃኒቶች ዝርዝር ውስጥ እንዲወጣ መመሪያ አውጥቷል። ከዚህ ዝርዝር መውጣቱ ብቻ ሳይሆን ልዩ ዓለም አቀፍና ሀገር አቀፍ ቁጥጥር ከሚያስፈልጋቸው መድኃኒቶች ተርታ መካከል እንዲመደብ መደረጉንም ኃላፊዋ ገልጸዋል። ኢትዮጵያ ናርኮቲክና ሳይትሮፒክ የተባሉ የመድኃኒት አይነቶች ከፍተኛ ቁጥጥር የሚደረግባቸው መድኃኒቶችን ስምምነት ተቀብላለች የሚሉት ዳይሬክተሯ መድኃኒቱ ከዚህ በኋላ ወደ ሀገር ቤት ሲገባም ሆነ አገር ውስጥ ሲመረት ልዩ ፍቃድ እንደሚያስፈልገው ይናገራሉ። ሌሎች መድኃኒቶች በወደብም ጭምር ይገባሉ። ልዩ ቁጥጥር የሚደረግባቸው መድኃኒቶች ግን በአየር ብቻ ነው የሚገቡት። ከገቡ በኋላ ወደ ጅምላና ችርቻሮ ሱቆች አሊያም ወደ ጤና ማዕከል ሰንሰለታቸውን ጠብቀው ስለ መሰራጨታቸው የሚያሳይ ሪፖርት ለባለሥልጣኑ የማቅረብ ግዴታ አለባቸው። አስናቀች አክለው ትራማዶል ከዚህ በኋላ በልዩ ትእዛዝ ካልሆነ በስተቀር ለተጠቃሚ እንዳይሸጥ ሆኗል ይላሉ። ስሙ እንዳይጠቀስ የጠየቀ የፋርማሲ ባለሙያም በተመሳሳይ ከመመሪያው በፊት ማንኛውም ሰው በቀላሉ ያገኘ የነበረው መድኃኒት አሁን በልዩ ማዘዣ ካልሆነ እንደማይሸጥ አረጋግጧል። እኔ የምሰራበት የመንግስት ጤና ማዕከል ስለሆነ ድሮም ቢሆን ማዘዣ ማምጣት ግድ ይላል። አሁን በልዩ ማዘዣ ነው የሚታዘዘው። የፋርማሲ ባለሙያው አብዛኞቹ ታካሚዎች መጀመሪያ መድኃኒቱን የሚጀምሩት በሐኪም ትእዛዝ ነው። ከዚያ በኋላ ግን ሱስ ስለሚይዛቸው ራሳቸው ሄደው ከፋርማሲ መግዛት ይጀምራሉ ይላል። መድኃኒቱ ቀለም ሰማያዊ ስለሆነ ብዙውን ጊዜ ሰማያዊዋን መድኃኒት ስጠኝ እያሉ ይመጣሉ። ዳይሬክተሯ ጨምረው ጤና ተቋማትና መድኃኒት መሸጫዎች እነኝህን መድኃኒቶች በግልጽ እንዳያስቀምጡ አሊያም ተቆልፈው በፋርማሲው ኃላፊ ቁጥጥር እንዲደረግባቸው መመሪያ እንደወጣ ይገልጻሉ። መድኃኒቱ መሰል ጉዳት እንደሚያመጣ እየታወቀ እንዴት በማንኛውም ፋርማሲ እንዲሸጥ ተፈቀደ? ተብለው የተጠየቁት የምርት ደህንነት ዳይሬክተሯ ዓለም አቀፉ ናርኮቲክ ቦርድ ቁጥጥር ውስጥ አላካተተውም ነበር እኛም ለዚህ ነው መድኃኒቱ ያለ ሐኪም ማዘዣ ከሚሸጡ ዝርዝር እንዲገባ አድርገነው የነበረው የሚል ምላሽ ሰጥተዋል። ባለስልጣን መስሪያ ቤቱ ይህንን አዲሱን መመሪያ ተላልፈው የተገኙ ሰዎች እርምጃ እንደሚወሰድባቸው ያትታል። ለምሳሌ አንድ አስመጪ ባልተፈቀደ መልኩ ምርቱን ሲያዘዋውር ከተገኘ የአስተዳደር እርምጃ ይወሰድበታል፣ አልፎም በወንጀል ይጠየቃል። የመድኃኒት ሱስ ሕክምና አለው። በቅዱስ ጳውሎስ ሆስፒታል ሚሊኒየም ትምህርት ቤት የክሊኒክ ሳይኮሎጂ ባለሙያና በትምህርት ቤቱ የሱስ ማገገሚያ ማዕከል የሚሰሩት ዶክተር አቤል ወልዳ ማኑኤል ወጣቶች በአብዛኛው በትራማዶል ሱስ ተጠቂዎች እንደሆኑ ይናገራሉ። አክለውም በተለይ ሴት ልጆች በወር አበባ ወቅት ለህመም ማስታገሻነት በብዛት ስለሚወስዱት ለችግሩ እየተጋለጡ ነው ብለዋል። ስሟ እንዳይገለጸ የጠየቀች በሀያዎቹ ዕድሜ ላይ የምትገኝ ወጣት ያለባትን ከፍተኛ ማይግሪንና የጨጓራ ህመም ለማስታገስ ከፓሪስታሞል ጀምሮ የተለያዩ መድኃኒቶችን እንደሞከረች ትናገራለች። ነገር ግን እኒህ ማስታገሻዎች ይበልጥ የጨጓራ ህመሟን እንዳባባሱባት ታስረዳለች። ይህንን ለአንድ ሐኪም ጓደኛዬ ሳጫውተው ትራማዶል ፓራስታሞል የተሰኘው መድኃኒት ጨጓራ ስለማይነካ እሱን ብትወስጅ ይሻላል ሲል መከረኝ። ትራማዶል ፓራስታሞል የተሰኘውን ድብልቅ መድኃኒት ከመካከለኛ እስከ ከፍተኛ የህመም ስቃይ ለማስታገስ የሚሰጥ መድኃኒት ነው። ነገር ግን ይህንን መድኃኒት መውሰድ ከጀመረች ወዲህ የሆነ የተለየ ስሜት ይሰማት እንደጀመረ ምንጫችን ትናገራለች። ከሆነ ጊዜ በኋላ ህመም ከማስታገሱ ባለፈ መድኃኒቱ ደስ የሚል ቀለል ያለ አይነት ስሜት ይፈጥርልኝ ጀመር፣ ለየት ያለ ነገር ነው ስትል የተሰማትን የምትገልጸው ወጣቷ ይህ የደስታ ስሜት የመድኃኒቱ ተጽዕኖ እንደሆነ አልገባኝም ነበር ትላለች። ወጣቷ ከአራት ወራት በኋላ ትራማዶል የተሰኘውን መድኃኒት መውሰድ እንዳቆመች ትናገራለች። እነዚህ ታሪኮች አንድ ጥያቄ እንድናነሳ አስገድደውናል። ሱስ ሊሆኑ የሚችሉ መድኃኒቶችን ለታካሚዎች መስጠት ለምን ለምን የሚል የኢትዮጵያ የስቃይ ህክምና መመሪያ፣ የስቃይ ህክምና ቀላል ከሆኑት የህመም ማስታገሻዎች ፓራስታሞል፣ አስፕሪን እንዲጀመር ይመክራል። ትንሽ አስቸጋሪ የሆነው በየት በኩል እንሳሳት የሚለው ነው የሚሉት ዶክተር ዮናስ፣ ስቃይን መለካት ልክ የደም ግፊትን እንደ መለካት አይደለም ሲሉ ያስረዳሉ። ለምሳሌ አንድ ሰው መርፌ ሲወጋ ስቃይ አጋጠመኝ ሊል ይችላል። ሌላው ደግሞ በጥይት ተመትቶ ምንም ላይመስለው ይችላል። ትንሽ ቁስል ያለው ሰው ስቃይ ውስጥ ነኝ ቢል እኔ ውድቅ ላድርገው አልችልም፣ ስነ ምግባራዊም አይደለም። ስለዚህ እነዚህ መድኃኒቶች መታዘዛቸው አይቀርም። ዶክተር ዮናስ በእነዚህ መድኃኒት አጠቃቀም ዙሪያ ሁለት ስህተት አስተውያለሁ ይላሉ። አንደኛው መድኃኒቱን ከልክ በላይ ማዘዝ ነው። ሁለተኛው ደግሞ መድኃኒቱ ይታገድ የሚለው አስተያየት ነው። ዶክተሩ መድኃኒቱ መታገድ አለበት በሚለው ሀሳብ አይስማሙ። ይህ ስቃይ ውስጥ ያሉ ሰዎች ህክምናን መከልከል ነው። ዶክተር አቤል በህክምና ሙያዊ እገዛ ከሱስ መውጣት እንደሚቻል ይናገራሉ። በትራማዶልም ሆነ በሌሎች መድኃኒቶች ሱስ ለተጠመዱ ሰዎች የሚሰጠው ህክምና አዲክሽን ሳይካትሪያ ይባላል። ህክምናው በዘውዲቱ ሆስፒታል፣ አማኑኤል ሆስፒታል እና ጳውሎስ ሆስፒታል እንደሚሰጥ ዶክተር ዮናስ ገልጸዋል። ወጣት ዮናታን ሊዮን በተለያዩ ሱሶች ለ22 ዓመታት ሲሰቃይ ከቆየ በኋላ በህክምና ታግዞ ማገገም መቻሉን ይናገራል። ከዚያ በኋላም ጉድ ላክ ሪሃቢሊቴሽን ኤንድ ትሬኒንግ ሴንተር የተሰኘ ማዕከል ከፍቶ ላለፉት ስድስት ዓመታት ሲሰራ ቆይቷል። በዚህ ማዕከል ከሱስ ካገገሙ 237 ሰዎች መካከልም ትራማዶልን ጨምሮ ከህመም ማስታገሻ ሱሶች የተፈወሱ እንዳሉ ወጣት ዮናታን ይናገራል። በተለይ በቀን እስከ 50 የትራማዶል ክኒን ሲወስድ የነበረና በዚህ ምክንያት የልብ ህመምተኛ ሆኖ የነበረ ሰው በማዕከሉ ከሱሱ መውጣት እንደቻለም ይገልጻል። ከሁሉም ሱሶች መዳን እንደሚቻል ራሴ ምስክር ነኝ የሚለው ዮናታን በማዕከሉ በሁሉም የሱስ አይነቶች የተጎዱ ሰዎችን ለመርዳት እየሰራ እንደሆነ ይናገራል። ዶክተር ዮናስ መድኃኒቱ ያለ አግባብ ጥቅም ላይ እንዳይውል ቁጥጥሩን ከማጥበቅ ባለፈ ትምህርት ሊሰጥበት እንደሚገባ ያምናሉ። ሰዎች ድንገት ሲከለከሉ በሆነ መንገድ ያንን ለማግኘት ነው የሚንቀሳቀሱት። ህገወጡን መንገድ ሙሉ ለሙሉ ማጥፋት አይቻልም። ስለዚህ ጎን ለጎን ማስተማር፣ የሱስ ህክምና ተደራሽ ማድረግ ማድረግና አስቀድሞ የግንዛቤ ማስጨበጫ ስራዎችን መስራት መልካሙ ውጤት ይኖረዋል። አበቃን። ሰላም።